አርቲክልስን እንዴት ትጠቀሟቸዋላችሁ? አብራችሁ ይቆዩ። በመጀመሪያ ዴፊኒት አርቲክልስ። ዴፊኒት አርቲክል የምንለው ዘን ነው። ዴፊኒት አርቲክል ኢዝ ዩዝድ ቱ ሪፈር ቱ ሳምቲንግ ስፔሲፊክ ኦር ፓርቲኩላር አንድን የተለየን ነገር፣ ልዩን የሆነ ነገር ለማውራት ስንፈልግ ዘ የሚለውን አርቲክል እንጠቀማለን። እዚ ጋር ለሲንጉላርም ለፕሉራልም ልንጠቀመው እንችላለን፣ ለካውንተብልም ለአንካውንተብልም ልንጠቀመው እንችላለን ማለት ነው። ለምሳሌ ሰን ሴትስ ኢን ዘ ዌስት። ስለዚህ ፀሐይ የምጠልቀው በምዕራብ ነው ማለት ነው። ኢንዴፊኒት አርቲክል ኤ ኤንድ አን ላይ በምንገባ ጊዜ እነዚህ ኢንዴፊኒት አርቲክሎች የምንጠቅማቸው ስፔሲፊክ ላልሆነ ነገር ወይም ደግሞ በጀነራል ለሆነ ነገር ለማውራት ነው ማለት ነው። ስለዚህ አጠቃለን ለማውራት በምንፈልግ ጊዜ ኤ ና አን እንጠቅማለን። እነዚህ ከሲንጉላር እና ከካውንተብል ናሆኖች በፊት ነው የምናስገባቸው። ስለዚህ ለምሳሌ ኢት ቱክ ሚ አናወር ቱ ጌት ሄር ልትሉ ትችላላችሁ ማለት ነው። ኢንዴፊኒት አርቲክሎች ላይ በምመጣ ጊዜ ኢንዴፊኒት አርቲክል ኤን የምናወራ ይሆናል አሁን። ስለዚህ ዊዝ ኤ ኤን የምንጠቀመው ኮንሶናንት ሳውንድ ያላቸው ቃላቶች ፊት ለፊት ነው። ለምሳሌ ካት ስትሉ ሲ ክ ሳውንድ ምንድነው? ኮንሶናንት ሳውንድ ነው። ኮንሶናንት ሳውንድ ነው። ለዛ ነው የተጠቀማችሁት። ኢንዴፊኒት አርቲክል ላይ በመገቡ ጊዜ አን አንን የምንጠቀም ጊዜ ምንድን ነው ከቫውል ሳውንድ ጀርባ ነው የምንጠቀመው አንን ማለት ነው። ለምሳሌ አን አፕል። ቫውል ሳውንድ የምንላቸው ግራ እንዳይገባችሁ ቫውል ሳውንድ የምንላቸው አፋችንን በመክፈት የምናወጣቸው ድምፆች ማለት ናቸው። ቫውል ማለት ጥያቄ አስተያየት ካላችሁ ኮሜንት አርጉልን። እንቻ ዛሬ ስለ አርቲክሎች የምናወራ ይሆናል። ሁሉንም አርቲክሎች ያጠቃለን የምናወራ ሲሆን እነሱ አርቲክሎች የምች የምንላቸው ቃላቶች ኤ አን እና ዘ ናቸው። የእነዚህን ጠቀሜታ የምናወራ ይሆናል። የት ቦታ ላይ ልታስገቧቸው እንደምችሉ የምናወራ ይሆናል። አብራችን ቆዩ። በመጀመሪያ አርቲክል ዘ ወይም ደግሞ ዴፊኒት አርቲክል የምንለው ዘን ለምን እንደምንጠቀመው እናወራ። ዴፊኒት አርቲክል ዘን የምንጠቀመው ከናውኖች በፊት ነው። ስለዚህ ከስሞች በፊት ነው የምንጠቀመው እና ደግሞ የናውኑን ናውኑን ወይም ደግሞ ከስሙን ከስም በፊት ነው የምንጠቀመው ማለት ከስሙ በፊት ደግሞ ያ ከስሙ በፊት ዘን በምናስገባ ጊዜ ምንድን ነው ያ ነገር የሚታወቅ መሆኑን በአንባቢው ዘንድ የሚታወቅ መሆኑን ወይም ደግሞ በአድማጫችን ዘንድ የሚታወቅ ነገር መሆኑን ለማሳየት ነው የምንጠቀመው፣ ይህንን ዘ የሚለውን አርቲክል ማለት ነው። ኢት ካን ቢ ዩዝድ ዊዝ ሲንጉላር ፕሉራል ኦር አንካውንተብል ናሆን። ስለዚህ ለሲንጉላሮች ልንጠቀመው እንችላለን፣ ለአንድ ለብዙ ልንጠቀመው እንችላለን ለፕሉራሎች እንደገና ደግሞ ለአንካውንተብል በቁጥር ማስቀመጥን ባንችላቸው የምንላቸው ይሄ አይቆጠሩም የምንላቸው ስሞች ለእነሱ ልንጠቀሙ እንችላለን ማለት ነው። ለምሳሌ ውኃ የማይቆጠር ነገር ነው እንላለን። በእንግሊዝኛ ግራመር በሊትር ብንለካውም ዳይሬክት ሊግል ልንቆጥረው ማንችል አንድ ውኃ ሁለት ውኃ ስለማንችል የአንካውንት ተብል ነው እንላለን። እሺ፣ እዚህ ጋር ዘ ሰን ሴትስ ኢን ዘ ዌስት ማለት ይችላላችሁ። ስለዚህ ደሰን ሴት ሲሆን ዘ ዌስት በምትሉ ጊዜ እዚህ ጋር እያላችሁ ያላችሁት የምናቋት የምናቃት አንድ በአንባቢዎችም ዘንድ በአድማጮቻችንም ዘንድ አንድ ፀሐይን እንዳለች ነው የምናውቀው ለዛ፣ ያቺን ፀሐይ ለማመላከት እንደሆነ ነው ለመናገር ይጠቅም ነው ማለት ነው። ዘ ችልድረን አር ፕሌይንግ ክሪኬት በምትሉ ጊዜ ደግሞ ዘ ችልድረን፣ ህፃናቱ ምን እየተጫወቱ ነው? ክሪኬት እየተጫወቱ ነው እያላችሁ ነው። ስለዚህ ህፃናቱ ስትሉ ህፃናቱ ከዚህ ቀደም የምታውቋቸው መሆናቸውን እያሳያችሁ ነው ማለት ነው። ዲስ ኢዝ ደ ወርልድስ ሎንግስት ሪቨር በምትሉ ጊዜ ደ ወርልድስ ስትሉ ምን እያላችሁ ነው? የዓለም ከዓለም በሙሉ ዓለም ስትሉ የትኛው ዓለም እያወራችሁ እንደሆነ ያስታውቃል ማለት ነው። ምክንያቱ ደግሞ ደ ከኋላው ስላል እና ደግሞ በአንባቢያችንም ሆነ በአድሚያጫችን ዘንድ ይህ የሚታወቅ መሆኑን ለማሳየት ነው። ዘን ከኋላ የምትጠቀሙበት ምክንያት ማለት ነው። ከስማችሁ ጀርባ ዘን የምትጠቀሙበት ምክንያት የሚታወቅ መሆኑን ለማሳየት ወይም ደግሞ የተለመደ መሆኑን ለማሳየት ለማሳወቅ ነው የምትጠቀሙት ማለት ነው። በመቀጠል ኢንዴፊኒት አርቲክሎች ላይ በምንገባ ጊዜ ኢንዴፊኒት አርቲክሎች ሞር ጀነራል የሆነ ነገር አጠቃላችሁ በምታወሩ ጊዜ፣ አንድ ነገር ለይታችሁ ለብቻ በማታወሩ ጊዜ የምትጠቀሟቸው ናቸው። አንዳንድ ኤግዛምፕሎች እኔ እነዚህ በነገራችን ላይ አንድ መሆኑንም ለማመላከት ነው የምትጠቀሟቸው። ስለዚህ ለሚቆጠሩ ሆነው አንድ ለሆኑ ነገሮች ነው የምትጠቀሙት ማለት ነው። ስለዚህ አዋተር አትሉም ማለት ነው። እሺ። አይ ሶ ዶግ ኢን ዘ ፓርክ በምትሉ ጊዜ አንድ ውሻ አየው፣ የሆነ ውሻ አየው። ውሻውን ከዚህ ቀደም አታቁትም። ያን ነው እያሳያቸው ያላችሁት። እንደገና ደግሞ ኤን የምትጠቀሙት ለምን እንደሆነ አንድ ለምትጠቀሙት ለምን እንደሆነ እነግራቸዋለን። ቀጥሎ፣ ስለዚህ አብራችሁኝ ቆዩ አይ ሰው እዶግ በምትሉ ጊዜ አንዱ ሻ እንዳያያችሁ ነው አለን እሺ። ሺ ኢዝ አን ኢንጂነር በምትሉ ጊዜ ደግሞ እሷ ኢንጂነር ናት ብላችሁ የተናገራችሁ ነው ማለት ነው። ስለዚህ እዚ ጋር አይታችሁ ከሆነ በነገራችን ላይ አን ኢንጂነር በምትሉ ጊዜ ፕሮፌሽናል ነው የተናገራችሁ ያላችሁት። ስለዚህ ፕሮፌሽንንም ለመናገር ትጠቀሟችሁ ያላችሁ ማለት ነው። ኤና አነ ስለዚህ ኢንጂነር ናት እያላችሁ ነው። ምን አይነት ኢንጂነር እንደሆነች የምን ኢንጂነር እንደሆነች ለይታችሁ አልተናገራችሁም፣ ግን በአጠቃላችሁ ኢንጂነር ናት ብላችሁ ተናገራችሁ ማለት ነው። ኦኬ አይ ኤት አን አፕል ፎር ብሬክፋስት በምትሉ ጊዜ የበላውት ምንድነው? ቁርሴን የበላውት አንድ አፕል ነው ማለት ነው። አንድ አፕል ነው ከዚህ ቀደም አንድ አፕል እንደበላ ለመናገር ተጠቀመ ማለት ነው። እሺ ዚ አርቲክል ኤ ኢዝ ዩዝድ ቢፎር ወርድ ዛት ቢግን ዝ ኮንሶናንት ሳውንድ። ስለዚህ የመጀመሪያቸው ኮንሶናንት የሆኑ ቃላቶች ከነሱ በፊት ኤን እንጠቀማለን፣ አንን ደግሞ ቫውል ከቫውሎች በቫውል የሚጀምሩ ቃላቶች ጀርባ ላይ እንጠቀሟለን። እንደዚህ በምንል ጊዜ ቫውል ምንድነው? ኮንሶናንት ምንድነው ብላችሁ ልትጠይቁ ትችላላችሁ። ቫውል የምንላቸው ኤኢአይ ኦዩ ሳውንድ ያላቸው ናቸው። ስለዚህ ኤኢአይ ኦዩ ሳውንድም ሆነ ሌተሮች የሚጀምር ከሆነ ምንድነው? ያን ጊዜ አን ትጠቀማላችሁ። ከኤኢአይ እና ኦዩ ውጪ ያሉት ደግሞ በሙሉ ድምፆች እንዳለ ኮንሶናንት፣ ኮንሶናንት ሳውንድ እንላቸዋለን ማለት ነው። ኦኬ፣ ስለዚህ እዚህ ጋር ካት ስትሉ ኤን የተጠቀማችሁት ምክንያቱም ደግሞ ሲ ኮንሶናንት ስለሆነ። ቴብል በምትሉ ጊዜ ኤ ቴብል ነው ያላችሁት ምክንያቱ ደግሞ ቲ ኮንሶናንት ስለሆነ። አን አፕል በምትሉ ጊዜ አን ያላችሁት ምክንያቱ ደግሞ ኤ ቫወል ስለሆነ። አን አወር በምትሉ ጊዜ አወር ነው ያላችሁት፣ ሃወር አላላችሁም። ሃወር አይደለም ያላችሁት፣ አን አወር። አወር በምትሉ ጊዜ ድምፁ አ አዎ የመጀመሪያው ድምፅ ለዛ ነው። አኔ የተጠቀማችሁት ምክንያቱ ደግሞ ድምፁ የቫውል ድምፅ ስለሆነ፣ ቫውል ደግሞ የምንላቸው አፋችንን ስንከፍት የምናወጣቸው ድምፆች ናቸው ማለት ነው። ኦኬ ኤክሴፕሽን ኢን ዩዚጅ ኦፍ አርቲክል፣ አርቲክሎችን በምንጠቀም ጊዜ ኤክሴፕሽኖች አሉ፣ ወይም ደግሞ የሚለዩበት ጊዜ አለ። እነዚህን ስናወራ አርቲክልስ አር ኦፍን ድሮፕድ ኢን ደብል ኤክስፕሬሽንስ ፓርቲኩላርሊ ዊዝ ፕሪፖዚሽንስ፣ ፎር ኤግዛምፕል ዊዝ አ ናይፍ ኤንድ ፎርክ ናይፍ ኤንድ ፎርክ ነው እንጂ ኖት ናይፍ ኤንድ ፎርክ አት ና ፎርክ አትሉም። ስለዚህ ሁልጊዜ አትጠቀሟቸውም ማለት ነው። አንድ አረፍተ ነገር ውስጥ ነቨር አ አንካውንተብል ናኖች ላይ መቼ ቢሆን

ዩናይትድ ኪንግደም፣ ዩናይትድ ስቴትስ ማለት ትችላለች። ኔዘርላንድስ ማለት ትችላላችሁ። ሄግ ማለት ትችላላችሁ። እነዚህ በዚህ ጊዜ መጠቀም ትችላላችሁ። ኤሽያ፣ ኢንዲያ፣ ፍራንስ፣ ቴክሳስ በምትሉ ጊዜ ግን ጊዜ አይጠቀሙም ማለት ነው። ኦኬ እንደርስታንዲንግ ታይፕስ ኦፍ አርቲክልስ። ታይፕ ኦፍ አርቲክልስ እንግሊሽ ሃዝ ስሪ አርቲክልስ። ስለዚህ ሶስት አርቲክሎች አሉት ኤ አን ዘ አለን እዛ ኢዝ ኖን አዝ ዴፊኒት አርቲክል፣ ኤ ኤን ዴፊኒት አርቲክሎች ናቸው ያልንበት ምክንያት ከሁለት አንዱ ስለምትጠቀሙ ነው። ኤ ወይም አን ማለት ነው። ስለዚህ ከሁለት አንዱ ነው የምትጠቀሙት። ሁለቱንም አንድ ላይ መጠቀም አትችሉም ማለት ነው። የእናና የወይም ልዩነት ያ ነው። ወይም ስትሉ አንዱ ነው እያላችሁ ነው፣ ከሁለት አንዱ ነው እያላችሁ ነው። እና ስትሉ ግን ሁለቱንም እያላችሁ ነው። እዚህ ቋንቋችሁ ላይ አስተውላችሁ ተጠቅሟችሁ። ኦኬ ዩዜጅ ኦፍ ዴፊኒት አርቲክል በምትሉ ጊዜ በምትሉ ጊዜ ሚንስ ስፔሲፊክ ቡክ። ስለዚህ መጽሐፉን እናንበ ብያላችሁ ነው ማለት ስለዚህ፣ የምታቁት በአንባቢያችሁ ወይም ደግሞ በአድማጫችሁ ዘንድ የሚታወቅ ነው፣ እናንተ የምታቁት ነው። ያንን መጽሐፉን እናንበ ብያላችሁ ያላችሁት ለዛ ነው፣ ተጠቀማችሁት ማለት ነው። ዩዜጅ ኦፍ ኢንዴፊኒት አርቲክል ቡክ በምትሉ ጊዜ ቡክ ነው ያላችሁ። ስለዚህ ምንም አይነት ነጥላችሁ ያወጣችሁት መጽሐፍ የለም ማለት ነው። ስለዚህ አንባቢያችሁም ሆነ አድማጫችሁም ምን አይነት መጽሐፍ እና አንብብ እያላችሁ እንደሆነ የሚያውቀው ነገር የለም ማለት ነው። ሳውንድ ኖት ሌተር እንደገና ደግሞ በምታየው ጊዜ ምንድነው ማስተዋል ያለባችሁ? ኤና አንን ከመጠቀማችሁ በፊት ኤና አን በኮንሶናንት እና በቫውል መለየት ስላለባችሁ፣ ኮንሶናንት ሲሆን በኮንሶናንት ድምፅ በሚጀምር ጊዜ ኤ ትጠቀማላችሁ፣ በቫውል ድምፅ በሚጀምር ጊዜ አን ትጠቀማላችሁ ማለት ነው። ስለዚህ ድምፁን ነው እንጂ መታዩት ቃሉን ብቻ አይደለም። ለምሳሌ አወር የሚለው ከዚህ በፊት ያየ ነው። አወር የሚለው አን አወር ነው የምትሉት እንጂ ኤ አወር አትሉም ማለት ነው። ስለዚህ ድምፁ አወር ስለሆነ ነው አን የተጠቀማችሁት ማለት ነው። እንደገና ደግሞ ምንም አይነት አርቲክል ኤ እና አንን አትጠቀሙም። በምን ጊዜ? አንካውንተብል ናውኖች በሚኖሩ ጊዜ ላይ መጠቀም ትችላላችሁ። ዋተር ማለት ትችላላችሁ። ዋተር ኢዝ ሆት ልትሉ ትችላላችሁ። ግን ኤ ዋተር አትሉም ማለት ነው። ስለዚህ አርቲክሎችን ከጆብስ እና ፕሮፌሽኖችን ለማሳየት ፕሮፌሽኖችን እና ስራን ለማሳየት ልትጠቀሟቸው ትችላላችሁ። ዊ ዋት ፒፕልስ ጃብስ አር አር መጠቀም እንችላለን የሰዎችን ስራ ለማሳየት ማለት ነው። ለምሳሌ አን አርክቴክት። ስለዚህ ይህን ይመስላል አርቲክሎች ትንሽ ቃላቶች ቢሆኑም እንግሊዝኛ ላይ ብዙ ጠቀሜታ አላቸው። እንደገና ብዙ ጊዜ እንጠቅማቸዋለን። ጠቀሜታቸው ደግሞ ስማችንን መግለጽ ነው። ስራቸው ስማችንን መግለጽ ነው። ስለዚህ አሁን ጫማው ስትሉና ጫማ ስትሉ ልዩነት አለው። በዛ ጫማው ስትሉ ደሹ እያላችሁ ነው። ስለዚህ እነዚህ ትናንሽ የቃላት ልዩነት ቢሆኑም የእንግሊዝኛቸው ላይ ትልቅ ለውጥ ያመጣል። ስለዚህ እንደ ቀልድ እንዳታዩዋቸው ብዬ አሳስባቸው። መቼ መቼ እንደምትጠቀሙ ማውረ ይሆናል። አብራችሁን ቆዩ ዘንድ ብዙ ጊዜ የምንጠቀመው አድማጫችን ወይም ደግሞ አንባቢያችን ስለምናወራው ነገር ከዚህ በፊት የሚያቅ ከሆነ ነው። ለምሳሌ ዘ ካር ስትሉ ዘ ካር ስ ፓርክ አውትሳይድ ስትሉ አድማጫችሁ ወይም ደግሞ አንባቢያችሁ ምንድነው ሊያቅ የሚችለው ሊረዳ የሚችለው ከዚህ በፊት የሚያቀው እሱ የሚያውቀው መኪና እንደሆነ ስለዛ መኪና እያወራችሁ እንደሆነ ነው ሊረዳና ሊያቀም የሚችለው ማለት ነው። ስለዚህ የተለያዩ የዘን ጠቀሜታዎች እናወራለን፣ አብራችን ቆዩ። የአንድ ነገር አንድ ብቻ ሲኖር ዘን ትጠቀማላችሁ። ስለዚህ ያ ነገር አንድ ብቻ ከሆነ ያለው የምታወሩት ነገር ከብዙ አንድ ብቻ ከሆነ ያለው ያን ጊዜ ዘለ ትጠቀሙ ትችላላችሁ። እዚጋ ፖፕ ቪዚቲንግ ራሽያ በምትሉ ጊዜ ጳጳሱ ራሽያን ይጎበኛሉ እያላችሁ ነው። ለዛ ምንድን ነው እያሳያችሁ ያላችሁት? እዚህ ጋር አንድ ጳጳስ እንዳሉ ብቻ ነው። አንድ ጳጳስ እንዳሉ ነው እያሳወቃችሁ ያላችሁ። ደሞን ኢዝ ቬሪ ብራይት ቱ ናይት በምትሉ ጊዜ አንድ ጨረቃ እንዳለች ነው እየተናገረች ያላችሁት። ሞን ስትሉ ማለት ነው። በጣም በርታለች ዛሬ እያላችሁ ነው ማለት ነው። ስለዚህ ጨረቃ፣ አንድ ጨረቃ ስለሆነ ያለው ያንን እያመለከታችሁ ነው ማለት ነው። ከዚህ ቀደም ናውኑ ከዚህ ቀደም ተነስቶ ከነበረ ተወርቶ ከነበረ ስለሱ ወይም ደግሞ በጽሁፋችን ውስጥ ከዚህ ቀደም ተነግሮ ከነበረ ለምሳሌ አቦይ ቱክ ማይ ፔን ካላችሁ በኋላ ቀጥሎ ዘ ቦይ ኦልሶ ቱክ ማይ ባግ ብትሉ ከዚህ ቀደም ያወራችሁት ልጅ አሁን ላይ ከዚህ ቀደም እስክሪብቶዋችሁን የወሰደው ልጅ አሁን ላይ ቦርሳችሁንም እንደወሰደ እየተናገራችሁ እያሳያችሁ ነው ማለት ነው። ስለዚህ መጀመሪያ ላይ ኤ ቦይን ያልኩት ቀጥሎ ደግሞ ተን ያልኩት ያ ነው ልዩነቱ ማለት ነው። እሺ ዌን ሪፈሪንግ ቱ ሳምቲንግ ስፔሲፊክ፣ ስለዚህ አንድን ነገር ነጥለን ማውጣት በምንፈልግ ጊዜ ዘን ልንጠቀም እንችላለን። ተመልከቱ፣ ዚጋ ዊ አር ጎይንግ ቱ ቦል ጌም ቱ ናይት። ስለዚህ አንድ ስለ አንድ ቦል ጌም እያወራ እንደሆነ የግለሰብ ለማሳየት ስለፈለገ ስለዚህ ስለ ስፔሲፊክ ኦብጀክት ስፔሲፊክ ግሩፕ ወይም ስፔሲፊክ አይዲያ ለማውራት ስፈልጉ ያን ጊዜ ዛ ትጠቀማላችሁ ማለት ነው። ዛ ትጠቀማላችሁ። ስለዚህ ተቦል ጌም ዊአር ጎንግ ቱ ተቦል ጌም ቱ ናይት በምትሉ ጊዜ ዛሬ ማታ ወደ ኳስ ጨዋታው እንሄዳለን እያላችሁ ነው። ስለዚህ ኳስ ጨዋታው ው መጨረሻ ላይ ማለት ነው እንሄዳለን። ስለዚህ ከዚህ ቀደም ተጠቅሷል ወይም ደግሞ ልዩ መሆኑን ኳስ ጨዋታው አንድ ኳስ ጨዋታ ብቻ እንዳለ ለመናገር ፈልጋችሁ ነው ማለት ነው። ዌን ዴር ኢዝ ኦንሊ ዋን ኢን ዳት ኮንቴክስት። ስለዚህ ከዛ የምታወሩት ነገር መካከል አንድ ነገር ብቻ ካለ ዘለ ልትጠቀሙ ትችላላችሁ። ለምሳሌ ዊሊቭ ሊቭ ኢን ኤ ስሞል ሃውስ ኔክስት ቱ ዘ ቸርች። ስለዚህ ከቤተ ክርስቲያኑ አቅራቢያ የሚገኝ ትንሽ ቤት ውስጥ ነው የምንኖረው በምትሉ ጊዜ። ከቤተ ክርስቲያኑ አቅራቢያ ነው ያላችሁ። ስለዚህ አንድ ቤተ ክርስቲያን እንዳለ እየተናገራችሁ ነው ማለት ነው። እዚጋ ተቸርች የሚለው ማለት ነው፣ እናንተ አካባቢ ላይ አንድ ቤተ ክርስቲያን እንዳለ እየተናገራችሁ ፣ ዳድ ከናይ ቦሮ ካር በሚል ጊዜ ካር ቢሎንግስ ቱ አወር ፋሚሊ እያላችሁ ነው። ይሄ ማለት ከናይ ቦሮ ደ ካር ስትሉት አባታችሁን ስትጠይቁት መኪናውን ልበደር ብላችሁ ምን እያላችሁ ነው? መኪናው አንድ መኪና ነው ያለው ማለት ነው። ወይም ደግሞ ያን ግለሰብ ስትጠይቁት የእሱን መኪና ነው እየጠየቃችሁት ያላችሁት። ስለዚህ እሱ ያለው አንድ መኪና ነው፣ ያንን በደካር በምትለው ንግግር ውስጥ አካታችኋታል ማለት ነው። ያ ነው ኦኬ። በመቀጠል ቱሴ ሳምቲንግ አባውት ኦል ቲንግስ ሪፈርድ ባይ ናው ዊ ዩዝ ቱ ሜክ ጀነራል ስቴትመንት ስለዚህ አጠቃላይ ሀሳብ ማውራት በምፈልጉ ጊዜ አጠቃላችሁ ስለ አንድ ነገር መናገር በምፈልጉ ጊዜ ልትጠቀሙ ትችላላችሁ። እዚህ ጋር ተመልከቱ። ውልፍ ኢዝ ኖት ሪሊ ደንጀረስ አኒማል። ስለዚህ ተኩላ ያን ያህል ጎጂ እንስሳ ነው ልንል አንችልም። ያን ያህል ጎጂ እንስሳ አይደለም እያላችሁ ነው። ስለዚህ አጠቃላይ ስለ ተኩላዎች እንዳለ አጠቃላይ ሀሳብ እየሰጣችሁ ነው ማለት ነው። ደ ካንጋሮ ኢዝ ፋውንድ ኦንሊ ኢን አውስትራሊያ ስለዚህ ካንጋሮ የሚገኘው አውስትራሊያ ውስጥ ብቻ ነው፣ በምትሉ ጊዜ ስለ ካንጋሮዎች አጠቃላይ ሀሳብ አጠቃላይ ንግግር እየተናገራችሁ ማለት። ስለዚህ ስለ ካንጋሮዎች በሙላ አጠቃላችሁ እየተናገራችሁ ሲሆን ካንጋሮ ኢዝ ፋውንድ ኦንሊ ኢን አውስትራሊያ ትላላችሁ ማለትነ ወይም ሌላ ማሳብ ሊኖራችሁ ይችላል። ኦኬ ዊዝ አጀክቲቭስ ላይክ ሪች ፑር፣ ኤልደርሊ፣ አንኤምፕሎይድ እነዚህ እንዳለ አጠቃለን ማውራት ስንፈልግ ግሩፖችን ቡድኖችን፣ አጠቃለን ስለ ቡድኖች አጠቃለን ማውራት ስንፈልግ ያን ጊዜ ምንጠቀማለን፣ ልንጠቀም እንችላለን ማለት ነው። ስለዚህ እነዚህ አጀክቲቭች ናቸው። ፑር ኤልደርሊ አንኤምፕሎይድ ሪች አጀክቲቭ ናቸው። ይሄ ማለት የስም ገላጭ ናቸው ማለት ነው። ስለዚህ ከስም ገላጮች ጋር ልናስገባው እንችላለን ማለት ነው። ስለዚህ ላይፍ ካን ቢ ቬሪ ሃርድ ቱ ዘ ፑር ልትሉ ይችላል። ስለዚህ ለድሆች ሕይወት ከባድ ነው ልትሉ ትችላላችሁ። ስለዚህ ያን ጊዜ ያን ጊዜ ደ ፖር ብላችሁ ትናገራላችሁ ማለት ነው አይ ቲንክ ደ ሪች ሹድ ፔይ ሞር ታክስስ ሀብታሞች በደንብ ምን መክፈል አለባቸው ቀረጥ በደንብ መክፈል አለባቸው ወይም ተጨማሪ ቀረጥ መክፈል አለባቸው በምትሉ ጊዜ ያን ጊዜም ምን እያላችሁ ነው አጠቃላችሁ እየተናገራችሁ ነው ማለት ነው ቀደም ብሎም ላለው ምሳሌ እንደዛ ዊዝ ደ ኔምስ ዊ ዩዝ ሰርተን ታይፕስ ኦፍ ኔምስ ፎር ኤግዛምፕል ኦኬ። ም ከስሞች ጋር ልትጠቀሙ ትችላላችሁ። ለምሳሌ የሙሉ ቤተሰብ ስም መጥራት ቢፈልጉ፣ አሁን የአበበ ሙሉ ቤተሰብ ስም መጥራት ቢፈልጉ፣ አበበስ ልትሉ ትችላላችሁ። ደ አበበስ ፋሚሊ ልትሉ ትችላላችሁ። ደ ዩናይትድ ኪንግደም ልትሉ ትችላላችሁ። ደ ሂማሊያስ ልትሉ ትችላላችሁ። ደ ታይምስ ልትሉ ትችላላችሁ። ደ ዩናይትድ ኔሽንስ ልትሉ ትችላላችሁ። ስለዚህ ዘ ይሄ ሁሉ ጠቀሜታ አለው። ከነዚ መሀል አሁን ያወራ ናቸው አንድ ከስሞች ጋር ልትጠቀሙ ትችላላችሁ። ሁለት ከተውላጠ ማነው ከስም ገላጮች ጋር ልትጠቀሙ ትችላላችሁ። ሌላኛው ከቡድኖችን ወክላችሁ ለማውራት በምፈልጉ ጊዜ ልትጠቀሙ ትችላላችሁ። አጠቃላይ ነገሮችን አጠቃላችሁ መናገር ስትፈልጉ ሁሉንም አንድ ቡድን ሰርታችሁ ያንን ቡድን በአንድ ጊዜ አጠቃላችሁ መናገር በምፈልጉ ጊዜ ያን ጊዜ ዘ ልትጠቀሙ ትችላላችሁ ማለት ነው። ይህን ይመስላል። ደህናውን